አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድናይቶ ትወልዳችሁ ሀያ ቴንዴ ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ ደህና ነኝ። እናንተም በያላችሁበት ሰላም ናችሁ። ብዙ ብዙ ብዙ ይበላችሁ ይሻላል። ተናፍቃችኋል። አሁን ላይ በክ ብክ ብክ እያልኩ ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጉ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሰላም ነኝ ደህና ነኝ አልሐምዱሊላህ። እና እንዳለ ጥያቄዎች ትጠይቁኛላችሁ ማለት ነው በሴሉ እና ሲሩ በጅኑ በአይን ራሱ በቡደው ምናምን ነገር ብዙ ሰዎች እየወሰዳችሁት ነው። በተለይ ከላላዎች ብዙ ተጠቀሙት። የተጠቀማቸውን ብዙዎቹ አላቸው። የተለያዩ ሰው ብዙም የለም ማለት አምስት በስድስት የያራ እነሱ ናቸው። ግን ሀገራችን ብዙ ቦታ ብዙ ቦታ ሂዷል። መድኃኒት በጣም አሪፍ ነው። ተጠቀሙት። ዛሬ ደግሞ ትንሽ ላብራራላችሁ እና ደግሞ በቤት ውስጥ የምትጠቀሙት ነገር ይዤላችሁ መጥቻለሁኝ ማለት ነው። መድሃኒቱ፣ ከዚህ በፊት ቪዲዮ ሰርች እጥታለሁኝ ቪዲዮውን እውት አንዳንዶቻችሁ ሰርች ሲሄድ ብለን ስንመጣ ይመጣልና ለዛሬ እንደጋጣሚ አንገሽሽ ነው ምናምን ነገር ትላላችሁ እና እዛው ላይ ቪዲዮውን አጣርታችሁ ቶሎ ማለት ነው። ምክንያቱም አብራርቸው ያለው ያለውን ነገር ከ18 ዓመት በታች ያለ መድሃኒቱ ይለያል። ከ18 ዓመት በላይ ያለ ደግሞ መድሃኒቱ አሁንም ይለያል ማለት ነው። ነፍሰ ጡር የሆነ ሴት መጠቀም አይችልም። የሴት ማለት ነው። ነፍሰ ጡር የሆነ ሴትና የ18ት ዓመት በታች የሆነች መድሃኒቱን መጠቀም አይችልም ማለት ነው። ምክንያቱም የሚዋጠው ከኒና በጣም ብዙ ስለሆነ ማለት ነው። ብዙ ስክሪን ሽት ላያስቀምጥላቸዋል ወይ ታወታላችሁ በጣም ስለሚጎዳ አንጀት ስለሚያቃጥል መቋቋም ስለማይቻል ከ18 ዓመት በታች ያለን ከኒናውም መውሰድ አይችልም። ሌላ ግን ከ18 ዓመት በታች ለሆኑት የሚቀባ አለው በዛ በዛ መጠቀም ትችላላችሁ ማለት ነው። ከ18 ዓመት በላይ ያላችሁ ከሌናውንም መጠቀም ትችላላችሁ። ሁሉን ነገር አምስት አይነት ነው። አምስቱንም መጠቀም ትችላላችሁ። ግን አንዳንዶቻችሁ ወስዳችሁ እህቴ በጣም ታማ ደክማ፣ ከዛ በኋላ ከደክመች በኋላ መድኃኒቱን ከሌናውን መስጠት ፈራ ነው። የሚቀባውንና እንደዚህ የሚጨሰውን ምናምን ነገር ትላላችሁ። ዋናው ከሌናው ነው ማለት ነው። ብዙ እህቶች ይመታችኋለን፣ ከሌናውን አውነታችን ስለ ደከመ አሁንና ስለ ደከመ ከሌናውን አንሰጣት። ትልቁ ነገር መድኃኒቱ ከኒናው ነው ማለት ነው። ምክንያቱም ስለምንወጣው ውስጣችን የተጠቀምነው ነገር ወደ ላይ በሚል ወደታችን በሚል ስለሚወጣልን ማለት ነው። የሚሞቀው ምናምን ደግሞ ማገዣ ነው ማለት ነው እንጂ እንደ ከኒናው ዋና የለም። ስለዚህ ከኒናውን ተጠቀሙ። ሶስት ከኒና ናቸው፣ ተጠቀሙት። እሱ አዳምጡ፣ ወዴታች ማለት ነው። ዛሬ ደግሞ ለሲህር ለጅን ለራስ ምታት ለሁሉም የሚሆን መድኃኒት እንደው ትንሽ ዞር ዞር ስል አይቼ እስኪ ልጠቀመው ብዬ እኔም ዛሬ ይህን ለመችው መጥቻለሁ ማለት ነው። በቤቱ ተዘጋጅቶ ከአጣር ገስታችሁ ቤታችሁ አንጥታችሁ የምትጠቀሙት ነገር ነው ማለት ነው። ሀቂቃ ትልቅ መድኃኒት ነው፣ ግን እንደ ቀላል እናየዋለን ማለት ነው። እኔው ስንት በቃ ስንት ወር የሆነ ነው ማለት ነው። ራሴን በጣም እያመመኝ ነው አይተ ማለት ነው። አይኔን አስተፍሮላ ጥርሴን፣ ራሴን በጣም እያመመኝ ነው። ራሴን በተለይ በጣም እያመመኝ ነው፣ እና በዛም ምክንያት ነው እኔ ልጠቀመው የቻልኩት ማለት ነው። የራስና የምን አገናኘው እንዳትሆኑ ስለዚህ ለራስም ሀሪፍ ነው ብለዋል። እና ለዛ ነው እኔም እየተጠቀምኩት እና መፍትሄ ትንሽ ያገኘሁበት ማለት ነው። በተለይ እኔ የራሴን ጧጧት ነው የሚያመኝ ጧጧት እያመመኝ ብለዋል ማለት ነው። ከፈጅር ቀደም ብሎ ያዘረገኛል፣ ያደገኛል ከዛ በኋላ እንግዲህ እንቅልፍ ስተያዘ ድረስ በጣም ያመኛለን። እና ለራስ ምታት ሀሪፍ ነው፣ ለእጅን፣ ለሲህር ተጠቀሙት ብዬ የሆነ መድኃኒት አንተቻላችኋለሁ። መድኃኒቱ በጣም ውድ ነው። ይሄ ሰነመኪ ይባላል ማለት ነው። ሰነመኪ የተመሰከረለት ነው። በሸሪያችን ገብጣችሁ ብታዳምጡ እስታዞችን ብዙ ሽቱት መድኃኒት ስለሆነ መጠቀም ትችላላችሁ። ይሄ ሰነመኪ መድኃኒት በጣም ቆንጆ ነው። ለሲህር ላይንም እንትኑ ለጥርስ የሚለው ሁሉ ለሁሉ በሽታ ለቴ ላይ በሆዳችን ውስጥ ላለን ሁሉ ነገር ልናስመታት ለሁሉ በጣም ቆንጆ ነው ብለዋለ ማለት ነው። እና ይሄን የምንጠቀሙት እንዴት ነው? ይሄ ሰኒ መኪውን በባዶ ወላችሁ መጠቀም ያለባችሁ ማለት ነው። ራስ ምታት ያላችሁ ጉልዝ፣ ጅን ምናምን ሲህር አለብኝ ብላችሁ የምትጠረጥሩ ሰዎች ይሄንን አንድ መላጋ የሚሆን አንድ መላጋ እንደዚህ አንድ መላጋ የሚሆን በቦታ ውስጥ ዝብዝብ ታደረጉና ወይም ታፈሉታላችሁ ማለት ነው። ካፈላችሁ በኋላ ት ተለጃም ውስጥ ማሳደር ትችላላችሁ። አሳድራችሁ ጠዋት ላይ በባዶ ሆዳችሁ እንደዚህ ሄዶ ነው ይሄ ዘብዝፊ አለው። ይሄ ሁለተኛ ቀን ነው። ሁለተኛ ቀን ወስደ ማለት ነው። በጣም ሀሪፍ ነው። እና እኔ በባዶ ሆዴ አልሞከርኩትም፣ ምክንያቱም ፈራሁኝ ማለት ነው። ስለፈራሁኝ፣ ያው ስለማይመቸኝም፣ የሚንቀፈ ሰዓቴም ስለሆነ እንትን ማለት ስላልፈለኩኝ፣ ከምግብ በኋላ ነው የምጠቀመው ማለት ነው ይህንን አንድ ቀን ዘፍዝፍ አድርጋችሁ ወይም ጠዋት ማታ ታዘጋጁትና ጠዋት ላይ ዘፍዝፋችሁ አጠላችሁ ትጠጡታላችሁ ማለት ነው። ይሄ ሰለማ እንደዚህ ብሎ እንደዚህ እንደምታውቅ፣ ቀይ ድረብ በጣም ሀሪፍ ነው። የሚመር ነገር ምናምን እንደዚህ የሚያስጠላም ነገር አይደለም። በጣም ቆንጆ ነው። ይህን እንጧት ተቅልፋችሁ ብልግ ስትሉ በባዶ ሆዳችሁ ተወስዶታላችሁ ማለት ነው። ከወሰዳችሁት በኋላ እንግዲህ ውስጣችሁ ያሉ ቆሻሻ ነገሮች እንደ ዙም የተበሉ እንዳልኳቸው የሲሄድ የምን ምናምን ካለ ወደ ላይም በማለት በማስመለስ እና ሁኔታችን በምትን በማለት ይወጣላችኋል ማለት ነው። ያው ብዙ ሰዓት አይመከርም። ከአስራ አምስት ቀን አንድ ቀን ሞክሩት፣ ለውጡን ታውበታላችሁ ማለት ነው። በጣም ቆንጆ ነው። በጣም በጣም በጣም ሀቂቃ ማለት ነው። በጣም አሪፍ ነው። ድርቀት ላለባችሁ እንዲሁ በጣም አሪፍ ነው። ቦርጭም የሚያስቸግራችሁ እንዲሁ በጣም አሪፍ ነው። ብዙ የተነገረለት ነው እና በጣም ወድጄ ዋለሁኝ አሪፍ ነው። ስለዚህ ሩቅያ እየያርጋችሁ እራሳችሁን፣ ይህንን ደግሞ ስበብ አድርጉት ማለት ነው። ማንኛውም አጣር ቦታ ታገኙታላችሁ። በአጣር በአምስት ብር በአስር ብር ብትገዙት ለብዙ ሰዓት ሆናችኋል። ግን ብዙ ሰዓት እንዳትጠቀሙት፣ በአስራ አምስት ቀን ሁለት ጊዜ መጠቀም አለባችሁ። ያን በባዶ ሆዳችሁ ወይም ደግሞ ከፈራችሁት፣ እነዚህ ከምግብ በኋላ ብትጠቀሙትም ችግር የለውም። የሚያወዝነው በሽታው ስለሚያገኘው እንትን ሊላችሁ ይችላል ማለት ነው። ኢንሻላህ እኔ ወስደዋለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሌላ የምጠይቁኝ ነገር ካለ ሽሮ አለውኝ። እኔንም ጥርሴን እና እራሴን እንድሻለኝ ዱዐ አድርጉልኝ ማለት ነው። ብዙ ሰዓት ተደጋግሞብኝ አሁን ላይ ደግሞ በጣም ማለት ነው በጣም እየተመላለሰብኝ ነው። ጥርሴ ታሟለች አልሐምዱሊላህ። እና በዱዐቸው አትርሱኝ። የዛሬው ጉድ ይሄንን ይመስላል። ሰላም አለይኩም ወረሕመቱላሂ ወበረካቱህ።